በክብር ከፍ ከፍ የሚል እግዚአብሔር እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትላንት ቀዳማዊ ያለ ዛሬ ዳህራዊ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረትን ሁሉ ያለ ድካም የፈጠረ የቸርነቱ ባሕረ ምሕረት የማይለካ ቅድመ ዓለም የነበረ እሱ ለዘላለም ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሶስት ሲሆን በመለኮት ግን አንድ ነው። ሊያዩት የማይቻል ሳት ሊዳስሱት የማይቻል የኃይል መንፈስ ነው። ሀያላ ሊቋቋሙት የማይቻላቸው የማይሾሙት ንጉስ፣ እንደ መለኮትነቱ አምላካችን እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድም በአንዲት ስግደት ይሰገድለታል። ለእሱ ክብር ምስጋና ይገባዋል፣ ለዘላለሙ አሜን። እግዚአብሔር በገናንነቱ ታላቅ ነው። ሶስት ስም አንድ እግዚአብሔር ሰማይና ምድርን በቃሉ የፈጠረ ፀሐይን በቀን ጨረቃና ከዋክብትንም በሌሊት ያሰለጠነ እርሱ ከሃሊ ነው። እግዚአብሔር በቅድስናው የተቀደሰ ነው። ሶስት አካል አንድ ባህሪ ነው። ለአናኗሩ ጥንት ወይም ፍጻሜ የለውም። ለዘመኑም ስፍር ቁጥር የለውም። የማያበድሩት ባለጸጋ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። ሀያላን የማይነሳሱበት ጽኑ ነው። የትዕቢተኞችን ክንድ የሚያደቅ ሀያል ነው። አንደበትም ሁሉ ለሱ ይገዛል። በሰማይም ቢሆን በምድር የሚመስለውና የሚተካከለውም የለም። እሱ ብቻውን ኃይልና ስልጣን በእጁ የተያዘ አምላክ ነው እንጂ ለዘላለሙ አሜን። የሕያው እግዚአብሔር ልጅ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተህ ሰው ከስጋዋ ስጋ ከነፍሷ ነፍስ ነስተህ ሰው የሆንክ ጌታዬ ኢየሱስ ክርስቶስ ሆይ በዚች በዛሬ ዕለት ወደ እኔና አሜን። ጌታዬ ኢየሱስ ክርስቶስ ወይ መተህር ዳኝ አድነኝ፣ ኃጢአቴንም ሁሉ አስተሰርይልኝ። አሜን። የሚያስደነግጥ መለኮታዊ መብረቅ፣ የተንቦገቦገ መለኮታዊ ፍህም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጠል መለኮታዊ ሰዓት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ከቡድ የሆነ እብነ መለኮት፣ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንቦገቦግ መለኮታዊ ነበልባል፣ የአማረ መለኮታዊ ጋሻ፣ ስኩር ኃይለ መለኮታዊ ጦር የሚያቃጥል መለኮታዊ ግለት አሸናፊ መለኮታዊ እዘዝ የረቀቀ መለኮታዊ ስልጣን ወይም ኃይል መለኮታዊ ብልጭልጭታ እና ነጸብራቅ የሚያበራ መለኮታዊ የብርሃን ጸዳል የተሳለ መለኮታዊ ሰይፍ የሚያስፈራ መለኮታዊ ቃል አስደናቂ መለኮታዊ ነበልባል የሚያበራ መለኮታዊ ወርቅ ንጹሕ መለኮታዊ ባህሬ፣ በሌህ መለኮታዊ ምሳር ምጡቅ መለኮታዊ ተራራ የተነጣጠረ መለኮታዊ ቀስት ተኩስ መለኮታዊ ቀስ ተተኮሱ መለኮታዊ ሙቀትና ነበልባል ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናንነት፣ የአድማስ ስፋት ያለው መለኮታዊ ብርሃን፣ በሰዓት የተከበበ መለኮታዊ ዙፋን፣ እውነት በእውነት ለዘላለሙ አሜን። ሰይጣንን ቀጥቅጦ ያጠፋ ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ ገሃነመ እሳት ጠባቂ ጭፍሮችን ያስደነግጣቸው እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለሙ ሁሉ ላይ ያበራ እውነተኛ ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የማይፈርስ ጽኑ አዳራሽና ለወገኖቹ መጠጊያ የሚሆናቸው የሕይወት ግርጊድ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ ሰባት፣ አይኖቹ ሰባት፣ ራሶቹ አስር የሆኑ ለመስዋዕት የቀረበ ወይም የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራኒው አደባባይ ላይ ስለ ቤተ ክርስቲያን የተሞሸረና የተሰቀለ እርሱ ኢየሱስ ክርስቶስ ነው። በዕለተ አርበ በመስቀል ላይ መዓዛ የጣፈጠ ንጹሕ መስዋዕትን የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ በቁስሉ የዋጀን በትንሣኤው ያረጋጋንና ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ ፈርሶ በመስቀሉ ሰሌዳ በደሙ ቀለምነት የሕይወታችንን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በመቤታችን ቅድስት ድንግል ማርያም አማላጅነት ጸሎትና ልመና ኃጢአታችንን ያስተሰርየልንና በደላችንንም ይደመስስልን ዘንድ እንለምነው። አሜን። ዳግመኛም በመጥመቁ በቅዱስ ዮሐንስ ጸሎትና በቅዱስ ጊዮርጊስ ጸሎት፣ በአባታችን በአቡነ ተክለ ሃይማኖት ጸሎትና በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት፣ በአባታችን በጸጋ ኢየሱስ ጸሎትና በኤዎስጣቴዎስ ጸሎት፣ በድናግላን በመነኮሳት ጸሎት በሊቀ መላ ቅዱስ ሚካኤል ጸሎትና የደስታ አብሳሪ በሚሆን ቅዱስ ገብርኤል ጸሎት የአምላክ አቃቤ ንሁት በሚሆን ቅዱስ ሩፋኤል ጸሎት እንዲሁ በአፍኒንና በሳቁኤል ጸሎትም ልብን በሚያስደስት በቅዱስ ራጉኤል ጸሎት በቅዱስ ኡራኤል ጸሎት በቅዱስ ፋኑኤልም ጸሎት በቅዱስ ራፌልና በቅዱስ ኪሩቤል ጸሎት የቅዱስ ሥላሴን ዙፋን በተሸከሙ አርባቱ እንስሳ ጸሎት የስሉስ ቅዱስ መንበርን በሚያጥኑ በሀያ አራቱ ካህናተ ሰማያት ጸሎት በዘጠና ዘጠኝ ነገደ መላእክት ጸሎትና በአእላፍ ቅዱሳን መላእክት ጸሎት፣ በቅዱሳን መላእክትም ሁሉ ጸሎት፣ በሊቃነ መላእክት ጸሎት፣ በቀደሙ አባቶች በነቢያት ጸሎትና እግዚአብሔር እንደስ ባሰኙት በሐዋርያትና በሰብአ ርድዕ ጸሎት፣ በጻድቃንና በሰማዕታት ጸሎት ከመከራ ስጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ዳግመኛም ከአንደበቱ የሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ሰይጣናት ወደ እኔ እንዳይቀርቡ አወግዛቸዋለሁ። አሜን። አሁንም እኩያን አጋንንት ተንኮለኞችና አስማተኞች የሆኑ ሰዎችም ሁሉ ከእኛ ይርቁ ዘንድ እናወግዛቸዋለን። በአብ እንታመናለን፣ በወልድን እንጠበቃለን፣ መንፈስ ቅዱስን መጠጊያ እናደርጋለን። ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ጌታችን ኢየሱስ ክርስቶስ በቅዱስ መስቀሉ ላይ በተቸነከረባቸው በአምስቱ ቅንዋተ መስቀል የሞት መርዝ እንደተሻረና እንደፈረሰ የሰይጣን ኃይሉ እንደተቀጠቀጠ እንደዚሁ ወደ ነፍስና ስጋችን እንዳይቀርቡ የሟርተኞች መድኃኒታቸው ይፍረስ፣ የአጋንንት ኃይላቸው ይርከም ለዘላለሙ አሜን። ከአፉ የእሳት ሰይፍ የሚወጣ የሚመዘዝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ወደ ነፍስና ወደ ስጋችን እንዳይቀርቡ አጋንንትን እናወግዛቸዋለን ሌጊዮን አጋንንት የራስ ምታት ፍልጠት፣ የሆድ ቁርጠት፣ የእግር ቁርጥማት፣ የጎን ውጋት ወይም መጋኛ፣ ወባ፣ ንዳድ፣ ቡዳ፣ መናፍስት እርኩሳን፣ ዐይን ወጊ፣ የእጅ ሰብ፣ ሟርተኞችም ሁሉ ከእኔ እንዲሁም ይህን ድምፅ ከሚሰሙት ቤተሰቦቼ ይርቁ ዘንድ አወግዛቸዋለሁ። በአብ ታመናለሁ፣ በወልድም እማጸናለሁ፣ መንፈስ ቅዱስንም መጠጊያ አደርጋለሁ፣ እናደርጋለን። አቤቱ ጌታችን አምላካችን ኢየሱስ ክርስቶስ ሆይ እኔን ኃጢያተኛዋ ልጅህን እንዲሁም ይሄን ድምጽ የሚሰሙትን እናቶችን አባቶችን እህቶችና ወንድሞችን ከእነ ቤተሰቦቻቸው ጭምር በአርባውና በሰማኒያ ቀን የተጠመቁትን ሕዝበ ክርስቲያኑን ከመከራ ሥጋ ከመከራ ነፍስ ሰውረን ዘንድ ስንለምንህ ስንማልድህም ልቦና ሀ ይጽናብን። አሜን። አንድ አምላክን በሚሆን በአብ በወልድ በመንፈስ ቅዱስን በማመን ከመስጋና ጋር ይህን ሶስትነት በቅዱስ ሥላሴ ስም አምናለሁ። እናምናለን በኃይሉ በመመካት የሚጣላንን የእግዚአብሔር ቃል ከመሬት ላይ ይጣለው በልሄ መሆን የመለኮት ሰይፍ አንገቱን ይደምስር ይዝጋው አሜን። ከብዙ መታመን ጋር በቅድስት ስላሴ ስም ይህን ሶስትነት እናምናለን። በመደፋፈር የሚቃወመንን የእግዚአብሔር ቃል ሰውነቱን ያፈራርሰው፣ ሰው በሊህ በሆነ የመለኮት ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሶስትነቱን ከማወቅ ጋር በስላሴ ስም ይህን ሶስትነት አምናለሁ። በተቃውሞ የሚጻረረኝን የእግዚአብሔር ቃል ኃይሉን ያድክመው፣ በሊህ በሆነ መለኮት ሰይፍ አንገቱንም ይበጥ ሰው አሜን። ከንጹህ ምስጋና ጋር በቅድስት ስላሴ ስም በሶስትነት አምናለሁ ጻበ መጫሪ የሚጣላኝን ጠላቴን የእግዚአብሔር ቃሉን የሚደመስሰው በተሳለ በመለኮት ሰይፍ አንገቱን የሚገርስ ሰው አሜን። ከብዙ ዝማሬ ጋር በቅድስ ስላሴ ስም ይህን ሶስትነት አምናለሁ። አስቦና ሲሮ የሚጣላኝ ጠላቴን እግዚአብሔር ቃልም ከክብር ያዋርደው፣ የተሳለ የመለኮት ሰይፍ አንገቱን የሚመትረው አሜን። ያለአንዳች መጠራጠር በስላሴ በቅድስ ስላሴ ስም ይህን ሶስትነት አምናለሁ። አጥብቆ ሊጠላኝ የፈለገ ጠላቴን እግዚአብሔር ቃልም ከመሬት ላይ ጥሩ የዘረረው፣ በተሳለ የመለኮት ሰይፍ አንገቱንም የነቀው አሜን። ያለማመንታት በቅድስት ስላሴ ስሜን ሶስትነት አምናለሁ ተናግሮ የሚያስቀይመኝን ጠላት እግዚአብሔር ቃልን ከችግር ላይ ይጣለው በተሳለም የመለኮት ሰይፍ አንገቱንም አስጨንቆ የበጥሰው አሜን። ያለማቃለል በቅድስት ስላሴ ስሜን ሶስትነት አምናለሁ ጠላቴን የእግዚአብሔር ቃል ይከስሩኝ ቀለው በተሳለ የመለኮት ሰይፍ አንገቱንም ብሎ ይግደለው አሜን። ያለምንም ቅሬታ በቅድስት ስላሴ ስሜን ሶስትነት አምናለሁ የሚተናኮለኝን ጠላቴን የእግዚአብሔር ቃል ይኮን ነው በተሳለ መለኮት ሰይፍ አንገቱን ያወርደው። አሜን። ያለምንም አፍገምገም በቅዱስ ስላሴ ስሜን ሶስትነት አምናለሁ። ጠበኛውን ጠላቴን የእግዚአብሔር ቃል ይውጋው በተሳለ መለኮት ሰይፍም አንገቱን ያጣገው። አሜን። ያለምንም ተድህሩ በቅዱስ ስላሴ ስሜን ሶስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገው ጠላቴን እግዚአብሔር ቃል ቅሰፈው በተሳለ የመለኮት ሰይፍ አንገቱን ይቁረጠው። አሜን። ያለ መዋሸት በቅድስ ስላሴ ስም የሶስትነት አምናለው። ደንፍቶ ሊያጠቃኝ የሚመጣው ጠላቴን እግዚአብሔር ቃል ይቸንክረው በተሳለ የመለኮት ሰይፍ አንገቱን ብሎ ደሙን ያፍሰው። አሜን። ያለምንም አወላወል በቅድስ ስላሴ ስም የሶስትነት አምናለው። በማውገዝና በማጥላላት የሚጠላኝን ጠላት እግዚአብሔር ቃልም ይገንዘው አፉን አፎንም ይዝጋው የመለኮት ሰይፍም አንገቱን ይቆልመመው፣ አሜን። ያለአንዳች ቸልታ በቅድስት ስላሴ ስሜን ሶስትነት አምናለው። በትዕቢት የሚቃወመኝን ጠላት የእግዚአብሔር ቃል የሚገፍትረው፣ በተሳለ የመለኮት ሰይፍ አንገቱን የሚቀንጥሰው፣ አሜን። ያለምንም ጉድለት በቅድስት ስላሴ ስሜን ሶስትነት አምናለው። በእንግዳ ተመስሎ ሊያጠፋኝ የሚመጣው ጠላቴን የእግዚአብሔር ቃል መቀመቅ ያወርደው፣ በተሳሌ በተሳለ የመለኮት ሰይፍ አንገቱን የሚረዳው አሜን። ሶስትነቱን ከአንድነቱ አንድነቱንም ከሶስትነቱ ባለመለየት በቅድስት ስላሴ ስምህን ሶስትነት አምናለሁ። መልሶ መላልሶ የሚቃወመኝ ጠላቴን እግዚአብሔር ቃል ይቀጥቅጠው፣ በተሳለ የመለኮት ሰይፍ አንገቱን የሚሰንጥቀው። አሜን። ያለምንም ማጉደል በቅድስት ስላሴ ስምህን ሶስትነት አምናለሁ። ወዳጅ መስሎ የሚቃወመኝን ጠላት እግዚአብሔር ቀለም ፈጥኖ ይገስጸው፣ በተሳለ የመለኮት ሰይፍም አንገቱን ይቅጫው። አሜን። ያለምንም እረፍት በቅዱስ ስላሴ ስም ይህን ሶስትነት አምናለሁ። የሚዘልፈኝና የሚሰድበኝ ጠላቴን እግዚአብሔር ቀልም በጥድፊያ ወደ ገደል ይጣለው፣ በተሳለ መለኮት ሴፍ አንገትንም ይቅሰፈው። አሜን። በመለኮተ ቅዱስ ስላሴ ጠላቴ ተደምስሶ ይጠፋሉ ዘንድ በአምልኮትና በፍጹም ምስጋና በቅዱስ ስላሴ ስም ይህን ሶስትነት አምናለሁ። አሜን። በአብ ስም አመልካለሁ፣ ወልድ ስም እታመናለሁ፣ በመንፈስ ቅዱስ ስም ከሁሉ በላይ የሆነ አምላክ አንድ እግዚአብሔር ነው። በመለኮቱ የኃጢአትን ሾህና ርዝራሽ የሚያቃጥል ከብርቱ ጠላት ተኩላ ጸነ በሆነች ኃይሉ የሚያድን እርሱ ነው። ጊዜና ዘመን ያልተቀደማቸው አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስማምናለሁ እታመናለሁ። የማይከፋፈል ሶስት ገጽ አንድ አመለካከት አንድ አምሳል ብርካነ ቃል ቅዱስ ሥላሴ በአንድነት በሶስትነት ለዘላለም ይኖራሉ። ወልድ ዋሕድ እግዚአብሔር በሁሉ ዘንድ በአካል ምሎ በሚሆንና ቅድመ ዓለም የነበረ ለዘላለም በሚኖር በሱ ስማምናለሁ አሜን። እንቅልፍ ድካም የሌለባቸው ትጓን የሰማይ መላእክት አቤቱ አሸናፊ እግዚአብሔር የጌትነት ምስጋና በሰማይ በምድር የሞላ በመሆኑ ቅዱስ፣ ቅዱስ፣ ቅዱስ እየተባልክም ትመሰገናለህ እያሉ ይማልዳሉ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በዚህ መለኮታዊ መጽሐፈ ሰይፈ መለኮት ከመከራ ስጋ፣ ከመከራ ነፍስ እኔን ኃጢአተኛው ልጅህን ወለተማርያምን እንዲሁም ይሄን ድምፅ የሚሰሙትን እናቶችን አባቶችን እህቶችን ወንድሞችን ቤተሰቦቻቸውንም ሀገራችንም ኢትዮጵያን ህዝበ ክርስቲያንን በሙሉ ለዘላለሙ ጠብቀኝ ጠብቀን አሜን አሜን አሜን ይሁን ይሁን ይደረግልን አባታችን ሆይ በሰማያት የምትኖር ሰሜሂ ቀደስ ተምጣ ፈቃድ በሰማይ እንደሆነች እንዲሁ በምድር ተሆን። የለት እንጀራችን በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ። መንግስቲያን ተናትና ሀይልም ክብርም ምስጋናም ለዘላለሙ አሜን። እናታችን ንጽህት ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን በሀሳብሽም ድንግል ነሽ በስጋሽም ድንግል ነሽ ያሸናፊው የሎሌ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል ከሴቶችም ሁሉ ተለይተሽ አንቺ የተባረክሽ ነሽ የማህፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ጸጋን የተሞላሽ መመኪያ መጽናኛ ሆይ ደስ ይበልሽ ጸጋን የተሞላሽ ሙዳየ ሽቱ ሆይ ደስ ይበልሽ ሎሌ እግዚአብሔር ከአንቺ ጋራ ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውን፣ ምሕረቱን፣ ቸርነቱን ለምኝልን። ኃጢአታችንን በደላችንንም ሁሉ ይቅር ይለንም ዘንድ ለዘላለሙ አሜን። ክብርና ምስጋና፣ አምልኮት፣ ውዳሴ ይሁን አንድ አምላክ ለሆነ ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። እኔ ባጎደልኩ፣ ባኮላተፍኩ፣ ባነጠብኩ፣ በሰባበርኩኝ አጋእዝተ ዓለም ቅድስት ሥላሴ ሆይ ሞልታችሁ አቃንታችሁ፣ ስለ ድንግል ማርያም ብላችሁ ተቀበሉልኝ። አሜን በእውነት ይሁን ይደረግልን።